ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። ብዙዎቻችሁ ጥያቄ የሆነባችሁ ዩኒቨርሲቲ መቀየር ይቻላል ወይ? ከተቻለም እንዴት ነው መቀየር የምንችለው? ይሄ ቪዲዮ በዚህ ቶፒክ ላይ ዲፔድ ይሆናል ማለት ነው። ብዙዎቻችሁ ዩኒቨርሲቲ ማልፈልገው ደርሶኛል እኔ ማልፈልገው ተሳስቼ ማልፈልገው ዩኒቨርሲቲ መርጭ ያለው እንዴት ነው ማድረግ የምንችለው? ያኛው ዩኒቨርሲቲ ነው መሄድ ነው ወይ ኦር መፍትሄ የለም? ብዙዎቻችሁ እንደዚህ አይነት ጥያቄ ጥያቄ ይሆንባቸዋል ብዬ ያስባለሁ ማለት ነው። ዛሬም በዚህ ቪዲዮዎቻችን ለእናንተ ትክክለኛው መረጃ ይዘንላችሁ መተናል ማለት ነው። ብዙዎቻችሁ ዩኒቨርሲቲ መቀየር የማይቻል እየመሰላችሁ የማትፈልጉትን ዩኒቨርሲቲ ትገባላችሁ ማለት ነው። ይሄም ኦር ላክ ኦፍ ኢንፎርሜሽን ሊሆን ይችላል ኢንፎርሜሽን ያለመኖር ይችላል ኦር ብዙ ቻናሎች እንደዚህ አይነት ኢንፎርሜሽኖች አይሰጧችሁ ማለት ነው። እኔ ግን ዛሬ በዚህ ቪዲዮ አዲስ ለእናንተ ይጠቅማል ብዬ ያስባል ያደረኩትን እንዴት ዩኒቨርሲቲ መቀየር የሚችሉ ኦር ክራይቴሪያው ምን አይነት ክራይቴሪያ እንደሆነ በዚህ ቪዲዮ የምነግራችሁናል ማለት ነው። ግን ሳልጀምር በፊት በጣም የቪዲዮ ሪሰርች እና ብዙ አስተማሪዎችን መጠየቅ ግዴታው ነው ብኛል ማለት ነው። ለዚህ የኔን ድካም መሬት ላይ ባታረጉት በጣም ደስ ይለኛል ማለት ነው። ይሄን ቪዲዮ ለብዙ ሰው ዩኒቨርሲቲ መቀየር ችግር ያለበት ሁሉ እንዲደርስ ይሄን ቪዲዮ ላይክ አድርጉ። እንደዚሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ብዙዎቻችሁ ጥያቄ የሆነባችሁ ዩኒቨርስቲ እንዴት መቀየር እንችላለን ኦር እኛ ያማ ፈልገው ዩኒቨርሲቲን የደረሰን ብዙዎቻችሁ እናንተ ኮንሲደር የምታደረጉት ዩኒቨርሲቲ ስትመርጡ ማለት ነው። እናንተ የምትፈልጉት ፊልድ ካለ ኦር እናንተ ብዙ ጊዜ የዩኒቨርሲቲ ራንክ ታያላችሁ ኦር የዛ የዩኒቨርሲቲ የሰላም ሁኔታ ማለት ነው። እናም ይህን ብቻ ሳይሆን የዌዘር ኮንዲሽኑ ማለት ነው። እነዚህን ኮንሲደር አርግታችሁ ብዙ ጊዜ ዩኒቨርሲቲ የምትመርጡት ማለት ነው። ከነዚህ ውስጥ ከነዚህ እናንተ ኮንሲደር ብዙ ጊዜ የምታደረጉ ክራይቴሪያ ውስጥ እናንተ የምትፈልጉት ዩኒቨርሲቲ ካልለ ማለት ነው፣ እንዴት ነው የምታደረጉት? እንዴት ነው መቀየር የምችሉት? በዚህ ቪዲዮ ይህን ዲቴል ነግራችኋለሁ ማለት ነው። መቀየር የምችሉት በአራት መንገዶች ነው ማለት ነው። አራት ከእናንተ አራት ከእነዚህ አራት መንገዶች እናንተ የእናንተ እዚህ ውስጥ ካለ ማለት ነው መቀየር ትችላላችሁ ማለት ነው። ግን ብዙ የምታውቁ ፕሊዝ እዚህ ጋር ማወቅ ያለባችሁ ነገር ዩኒቨርሲቲ ማለት ነው ፕሌስመንቱ ለተማሪዎች ከተደረገ በኋላ እንደሚታወቀው ዩኒቨርሲቲ መቀየር አይቻልም ማለት ነው። ግን በእነዚህ አራት ክራይቴሪያ ውስጥ ካላችሁ ብቻ ነው መቀየር የምትችሉት። እነዚህ አራት ክራይቴሪያዎች እንምናቸው የምለውን እናያለን ማለት ነው። አንደኛው ወሊድ በተመለከተ ነው ማለት ነው። ወሊድ በተመለከተ ስናይ የምደባ ስርዓት ማለት ነው እንደ ወሊድ ያሉ ያሉ ሁኔታዎች ያማከለ ነው ማለት ነው። እና በመሰል ሁኔታ ላይ ያሉ ተማሪዎች በተመደቡበት ዩኒቨርሲቲ ለመቀጠል ለመቀጠል ማለት ነው የሚቸግራቸው ከሆነ ማለት ነው ትክክለኛው ድጋፍ የሚደረግላቸው ይሆናል ማለት ነው። ይሄ አንደኛው ነው ማለት ነው። ወሊድን በተመለከተ የኔና ይሄን ክራይቴሪያ የምታማሉ ከሆነ ዩኒቨርሲቲ መቀየር ትችላላችሁ ማለት ነው ደብዳቤ ልካችሁ ማለት ነው ሁለተኛስ ምንድነው የጤና ችግር ያለባቸው ተማሪዎች ማለት ነው እንዴት ነው የጤና ችግር ያለባቸው ካላችሁኝ ደግሞ የጤና ችግር ያለባቸው ለምሳሌ ትክክለኛው የጤና ችግር ኖሮባቸው ትክክለኛ ማስረጃ ማለት ነው ካላቸው ተማሪዎች ምደባቸው በተለየ መልክ ይታይላቸዋል ማለት ነው ይሄም አስፈላጊ መረጃዎችን ትምህርት ቤት የድጋፍ ደብዳቤ እና ከህዝብ ማለት ነው ከጤና ተቋማት የሕክምና ምስክር ወረቀት ማለት ነው በሶስት ዶክተሮች እና በ ህክምና ዳይሬክተር የጸደቀ ማስረጃ ካላችሁ መቀየር ትችላላችሁ ማለት ነው። ይሄም በጤና ላይ ዲፔንድ እንደሆነ ብዙ አንድ ኮሜንት ላይም የቻናላችን ተከታይ ጠይቆ ነበር። የጤና ችግር ኖሮብኝ የዶክተር ማስረጃ አለኝ ብሎ ነበር። በቃ የዶክተር ማስረጃ ካለ ዩኒቨርሲቲው እንዲቀየርለ ደብዳቤ መላክ ትችላለ ማለት ነው። ይሄም እንዴት ነው ካላችሁ የትምህርት ሚኒስቴር ኦፊሻል ቻናላቸው ቴሌግራም ላይ አለ ማለት ነው። ሊንኮች በእነዚህ አራት ክራይቴሪያዎች ከምነግሯችሁ ሊንኮች እዛ አሉ ማለት ነው። ለምሳሌ አንደኛ ወሊድ በተመለከተ የእናንተ ክራይቴሪያ ይሄ ከሆነ እዛ ላይ ወሊድ በተመለከተ ሊንክ አለ ማለት ነው። የትምህርት የተመርት ሚኒስትር ኦፊሻል ቴሌግራም ቻናል አለ ማለት ነው። እዛ ሊንክ ላይ ገብታችሁ የምታቀርቡት ነገር አለ ማለት ነው፣ ቅሬታችሁን። ኦር ሁለተኛ ደግሞ የጤና ችግርም ካላችሁ እንደዚህ አለ ማለት ነው። የቴሌግራም ኦፊሻል ቻናላችሁ ላይ መፈለግ ትችላላችሁ ማለት ነው። ሶስተኛ ምንድነው ማለት ነው፣ መንታ የሆኑ ተማሪዎች ማለት ነው። ይሄም እንዴት ነው ካላችሁ ለምሳሌ ሁለት መንታ ወንድሞች ሊሆን ይችላል ኦር ሁለት መንታ ሴቶች ሊሆን ይችላል። ምንድን ነው አንዱ ለምሳሌ ከሁለቱ አንዱ ማለት ነው ሀይ ነጥብ ወይ ጎበዝ ተማሪ ሆኖ ማለት ነው እሱ የደረሰው ዩኒቨርሲቲ የሆነ ዩኒቨርሲቲ ደረሰው እንበል ማለት ነው፣ ለምሳሌ በቀላሉ አስረዳችሁ። አንዱ ደግሞ አንዱ ወንድሙ ደግሞ እሱ የማይፈልገው ዩኒቨርሲቲ ከደረሰው ያኛው የመጀመሪያው ወንድሙ የደረሰው ዩኒቨርሲቲ እንዲደርስለት መቀየር ይችላል ማለት ነው። ያኛው ጎበዝ ተማሪ ወንድሙ የደረሰው ዩኒቨርሲቲ እሱ ያኛው ዩኒቨርሲቲ እንዲቀየርለት ቅሬታ ማቅረብ ይችላል ማለት ነው። አራተኛ ደግሞ አካል ጉዳተኛ ከሆኑ ማለት ነው። ከነዚህ አራት ክራይቴሪያዎች ናቸው ማለት ነው። እነዚህ አራት ክራይቴሪያዎች ውስጥ ካላችሁ ዩኒቨርሲቲ መቀየር ትችላላችሁ ማለት ነው። እንዳልኳችሁ ብዙ ጊዜ ዩኒቨርሲቲ ወይም ፕሌስመንት ከተደረገ በኋላ ዩኒቨርሲቲ መቀየር አይቻልም ማለት ነው። ግን ህጋዊ ሆኖ እነዚህ አራት ክራይቴሪያዎች ውስጥ ከተገኛችሁ፣ አንደኛ ወሊድን በተመለከተ፣ ሁለተኛ የጤና ችግር ካለባችሁ ትክክለኛ ማስረጃ ካላችሁ ነው። ትክክለኛ ማስረጃ ካላችሁ ማለት ነው። ከትምህርት ቤት የድጋፍ

ጤና ተቋማት ማለት ነው። የህክምና ምስክር ወረቀት ያስፈልጋቸዋል ማለት ነው። መንታ የሆኑ ተማሪዎች እና አራተኛ ደግሞ አካል ጉዳተኛ። እነዚህ አራት ክሪቴሪያዎች ውስጥ ከተገኛችሁ ማለት ነው እናንተ ዩኒቨርሲቲ መቀየር ትችላላችሁ። ግን ከነዚህ አራት ውስጥ ፕሊስ ከሁን በኋላ ዩኒቨርሲቲ መቀየር እንችላለን ብላችሁ መጠየቅ አያስፈልግም ማለት ነው። እነዚህ አራት ክራይቴሪያዎች ውስጥ ካላችሁ ዩኒቨርሲቲ በቀላሉ መቀየር ትችላላችሁ። ይሄ ቪዲዮ ይሄ ይመስላል ማለት ነው። ለዚህ ቪዲዮ ከተመቻችሁ ፕሊስ ላይክ ማድረግ እንዳትረሱ ማለት ነው ለብዙ ሰው እንዲደርስ ለብዙ ሰው እንዲደርስ ይጠቅመኛል ማለት ነው። እናም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ቻው።